ተመልካቾቻችን አሁን የደረሰን ዜና አለ። በዛሬ ሁለት መስከረም 14 2018 ዓ ም በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ ድል የተገኘባቸው አውደ ውጊያዎች መደረጋቸው ታወቀ። በዛሬው ውጊያ በርካታ የአገዛዙ ሰራዊት መደምሰሱ ታውቋል። በድምሩም 471 የአብይ አህመድ ወታደሮች መደምሰሳቸውን ነው የደረሰን መረጃ የሚያመለክተው አስመልክተው ከ150 በላይ ወታደሮች ተማርከዋል። ስድስት ሞርታሮች፣ ስድስት ዲሽቃዎች፣ 14 ብሬኖች፣ ዘጠኝ ስናይፐሮችና በርካታ ክላሾች መማረካቸውን ነው በቪዲዮ ጭምር ተደግፎ የመጣልን መረጃ የሚያመለክተው። ወታደራዊ ሬዲዮ ዘጠኝ አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን እንደዚሁ የተማረከ መሆኑ ታውቋል። የአገዛዙ የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል 12 ክፍለ ጦሩ ሰባ ከመቶ የሚሆነው ኃይሉ መማረኩን መደምሰሱንና መፍረሱን ነው የደረሰን መረጃ የሚያመለክተው። የዛሬውን ተጋድሎ በተመለከተም የዘውትር ተሳታፊያችን መረጃ ይዞ ቀርቧል። ወደሷ አልፋለሁ። መሳይ በምርኮ ደረጃ ካየ ነው የመጀመሪያው ነው ማለት ይቻላል። እጅግ በጣም የሚደንቅና በጣም እጅን ከአፍ ላይ የሚያስጭን ድል ነው የተገኘው ይሄ ድል መሳይ አስራ ሁለተኛና ስልሳ አንደኛ ያገዛዙ ክፍለ ጦሮች በዋናነት ሙጃ ከተባለ ቦታ ላይ ማዕከላቸውን አድርገው በሰሜኑ ሁሉ አጠቃላይ የሚንቀሳቀሰውን ኃይል በነዚህ ነባርና በጣም ተዋጊ ናቸው የተባሉ አስራ ሁለተኛ ክፍለ ጦር እና ከጎን ደግሞ ስልሳ አንደኛ ክፍለ ጦርን አሰልፎ አጠቃላይ ያለን እንቅስቃሴ በማድረግ ከፍተኛ ድል መጎናጸፊ እንቅስቃሴ ቢያደርግም የፋኖ ኃይሎች ቀድመው ቦታ በመያዝ እና በመልሶ ማጥቃት እና መጨረሻም ላይም ደግሞ በሙሉ ማጥቃት ተሸጋግረው ስም ሰጠው ስም ሰጠው ማጥቃት ሰንዝረው የማይታመን ድል ነው የተጎናጸፉት። እንግዲህ ዘመቻቸውን ዘመቻ አደማሊ ወይም አባናደው በማለት ዘመቻቸውን ስያሜ ሰጠውታል። እንግዲህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ መስከረም አስራ አራት ዛሬ ማለት ነው ከጠዋቱ አስራ ሁለት ሰዓት የተጀመረው ዘመቻ ወይም መልሶ ማጥቃት በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግሮ አርበኛ አደማሊ አባናደው በአምስቱም ኮሮች በመታገዝ ልዩ ዘመቻ ከፍተኛ ተጋሉ በማድረግ አስደናቂ ድሎችን መጎናጸፍ ችሏል። እንግዲህ ነባር የተባለችው አስራ ሁለተኛ ክፍለ ጦር ከሰባ በመቶ በላይ ጦሩ ከደምስሶ ተማርኮ ቆስሎ ሙቶ ተበትኗል። ስልሳ አንደኛ ክፍለ ጦር ደግሞ በየገደሉ እየገባ አሁን በአሁኑ ሰዓት ራሱን በመከላከል ላይ ነው የሚገኘው። በአጠቃላይ ግን የተገኘው ድል እንግዲህ አንደኛ ምስራቅ አማራ ኮር አንድ ሰሜን ወሎ ዞን ጉባላፍቶ ወረዳ በቅሎ ማነቂያ ዙሪያ ላይ ከፍተኛ ትንቅንቅ ከተደረገ በኋላ በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ የተገኙ ድሎች አሳምነው ክፍለ ጦር ነው ይህን ድል ያገኘው ሞርተር ሁለት ብሬን ስምንት ክላሽ ሰባ ስድስት ስታር ሽጉጥ አንድ ሰባት ሺህ የብሬን ተተኳሽ ዘጠኝ ሺህ ስምንት መቶ የክላሽ ተተኳሽ አንድ ሺህ ሶስት መቶ የድሽቃ ተተኳሽ ዘጠና አምስት የደረግ ትጥቅ መቶ ሰማንያ ወታደራዊ ሻንጣ አምስት መገናኛ አይኮም ሬዲዮዎች መማረክ ችለዋል እንዲሁም ባለሽርጡ ክፍለ ጦር ምስራቅ አማራ ኮራንድ ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ ላይ መቀመጫ በሆነችው ቢስቲማ ከተማ በጉሊብሳ በጎሃ በሰቀላና ቴሌ ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉቢሳ ምሽግ ተሰብሯል። የደቡብ ወሎ ዞን ወረባቦ ወረዳ ዋና መቀመጫ የሆነችው ቢስቲማ ከተማ በጉቢሳና በጎሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉቢሳ ምሽግ ተሰብሯል። የወረዳው ዋና መቀመጫ የሆነችው ሲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ እየተደረገ ሲሆን እስካሁን ባለው መረጃ የተደመሰሰ ሰራዊት ሰባ ስምንት መድረሱን አስታውቀዋል። የቆሰለ አምሳ ሶስት ክላሽ የተማረከ ሰባት ሲሆን ባለሽሩጡ ክፍለ ጦር የአብሩ ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠር እና ህዝባዊ አስተዳደር የዘረጋው የባለሽሩጡ ክፍለ ጦር ዛሬ የሀይቅ ከተማ ደሴ ኮምቦልቻ ቆላማ አካባቢዎችን ከልጅ እያሱ ጎር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል ተብሏል። በሌላ አቅጣጫ የሀውጃኖ ክፍለ ጦር ባደረገው ከፍተኛ ትንቅንቅ አንድ ድሽቃ የማረከ ሲሆን አንድ ስናይፐር አርባ ክላሽ የብሬን ተተኳሽ አምስት ሺህ የክላሽ ተተኳሽ ሦስት ሺህ የወገብ ትጥቅ ሀያ ሶስት የክላሽ ካዝና አስራ ስምንት ኤፍ ዋን ቦምባ አስር የሞርተር ቅንቡላ ሰባት መማረክ ሲችል በምስራቅ አማራ ኮራንድ አጠቃላይ የተደመሰሰ የተማረከ የተደመሰሰ አንድ ኮረኔልን ጨምሮ አንድ ኮረኔል መቶ አለቃ ኢሳያስን ጨምሮ ሁለት መቶ ሰማኒያ ሁለት የአገዛዙ ሰራዊት ተደምስሷል ብለዋል። ምርኮኛም አስራ ስምንት እንደተገኘ አያይዘው ሰዋል። የበቅሎ ማነቂያ አስተዳዳሪ አቶ አያሌው ደሳለ ከነ ግብሩ አበሮቹ ተደምስሷል። ሁለተኛ ምስራቅ አማራ ኮር ሁለት ሰሜን ወሎ ዞን ግዳን ወረዳ ወንዳች ከተማን በቁጥጥር ስር አውለው በተለይ እዚህ ከተማ ላይ በተደረገ አስደናቂ ተጋድሎ የተገኘው ድል ዞብል አምባ ክፍለ ጦር ኢና ከተማ ሲቆጣጠር ድሽቃ ሶስት መማረክ ሲችሉ ብሬን ስምንት ክላሽ አንድ መቶ ሰላሳ ስናይፐር አምስት ኤፍ ዋን ቦምብ አንድ መቶ ሁለት ሰማኒያ ሁለት ሚሊሜትር ሞርተር ሁለት መቶ ሀያ ሚሊሜትር ሞርተር አንድ የሞርተር ቅንቡላ ሰላሳ ኦራል ከነ ተተኳሹ ሀያ ሁለት ሺህ በላይ ተተኳሽ መማረክ ችለዋል። እንዲሁም በሌላ አቅጣጫ የካላኮርማ ክፍለ ጦር አንድ ድሽቃ ሁለት ብሬን ሁለት ስናይፐር ሰማኒያ ዘጠኝ ክላሽ የብሬን ተተኳሽ አንድ ሺህ አምስት መቶ የክላሽ ተተኳሽ ሁለት ሺህ አራት አይኮ መገናኛ ረዲዮኖች አምሳ የክላሽ ካዝና ሰላሳ ስድስት የቷን ቦምቦች ሁለት የሜዳ መነጽሮችን ማርከዋል። ታጠቅ ክፍለ ጦር ወንዳችና ከፍተኛ ተጋድሎ አድርጓል። ባደረገው ውጊያም ሀያ ክላሽ አራት የደረት ትጥቅ አራት ካዝና በምስራቅ አማራ ኮር ሁለት እንደ አጠቃላይ የተማረከ የተደመሰሰ ምርኮኛ አንድ መቶ አርባ ሰባት ሲሆን የተገደለ ወይም የተደመሰሰ አንድ መቶ ሰላሳ ሰባት ቁጥሩን አድርሰውታል። በርካታ ወታደራዊ ቁሳቁስና ሬሽንም ተማርኳል ብሏል። ሦስተኛ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነችው ታላቅ ወታደራዊ ቁልፉና ስትራቴጂክ ቦታ በተባለችው ቦታ ላይ ከወልዲያ ላሊበላ፣ ከወልዲያ ባህር ዳር ያለውን መስመር በቁጥጥር ስር አውላዋለች። ገዢ መሬት የሆነውን ድልብን ተቆጣጥረዋታል። በዚህ ውጊያ በርካታ ወታደራዊ መሳሪያ ተማርኳል። አንድ ብሬን ሁለት ክላሽ ሰባት ምርኮኛ የተገኘ ሲሆን እንዲሁም በሌላ አቅጣጫ የተንቀሳቀሰው የአማራ ፋኖ የምስራቅ አማራ ፋኖ ላሳ ሳምነው ኮር በሰሜን ወሎ ዞን ግዳን ወረዳ ኩልመስክ ወንዳች ዙሪያውን በተደረገ ከፍተኛ ትንቅንቅ የተገኘው ድሎች ከከሴ ክፍለ ጦር ኩልመስ ከተማን በመቆጣጠር አስራ አንድ የመከላከያ ኃይሉ ሲደመሰስ ሶስት የተማረከ እንዲሁም ሀያ ክላሽ የተማረከ ሲሆን አራት መቶ ሀያ የክላሽ ተተኳሽ አምስት መቶ ሰማንያ የ ብሬን ተተኳሽ እንዲሁም ጥራሬ ክፍለ ጦር እቺ ጥራሬ ክፍለ ጦር ከወሎ ሰቆጣ አካባቢ የምትንቀሳቀስ ክፍለ ጦር ነች። እቺ ክፍለ ጦር ባደረገችው ከፍተኛ ትንቅንቅ አንድ ባለ ሰማኒያ ሁለት ሚሊሜትር ከባድ ሞርተር፣ አንድ ድሽቃ፣ አንድ ብሬን፣ አንድ ስናይፐር፣ አምሳ አራት ክላሽ መማረክ ስችል በዛሬ ሁለት መስከረም 14 2018 ዓ ም ከጠዋቱ 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ቢሆንም እስከ ስምንት ሰዓት በተካሄደው ውጊያ አጠቃላይ የተገኙ ድሎች እነዚህ መሆናቸውን አስታውቋል። አጠቃላይ የተገኙ ድሎችም ሞርተር ስድስት ድሽቃ ስድስት ብሬን አስራ አራት ስናይፐር ዘጠኝ ክላሽ አራት መቶ ሰላሳ ስምንት የተደመሰሰ የመከላከያ ሰራዊትና አጠቃላይ ጥምር ጦር የተባለው አራት መቶ ሰባ አንድ ሲደርስ የተማረከ አንድ ሺ አንድ መቶ ሰባ አምስት መድረሱን አስታውቀዋል። ተተኳሽም እንዲሁ አምሳ ሁለት ሺ ስድስት መቶ የተለያዩ ተተኳሾችን ከድሽቃ ጀምሮ ብሬን ስናይፐር ሞርተሮችን አምሳ ሁለት ሺ ስድስት መቶ ተተኳሾች መማረቅ ሲችሉ ወታደራዊ ሬዲዮ ዘጠኝ ደርሰዋል። ኤፍን ቦምቦች አንድ መቶ አርባ ስምንት ሲደርስ ቁስለኛ ደግሞ አንድ መቶ ሀያ ስድስት ይዞት የወጣው የሞርተር ቅንቡላ ሰላሳ ሰባት ደርሰዋል። አንድ ሲኖትራክ ሙሉ በሙሉ ወታደራዊ ቁሳቁሱን እንደያዘ በፋኖ ቁጥጥር ውስጥ እንደገባ አስታውቀዋል። አገዛዙ የሚተማመንባቸው የሰሜን ምዕራብ እዝ አካል የሆነው አስራ ሁለተኛና ስልሳ አንደኛ ክፍለ ጦር መካከል የአስራ ሁለተኛ ክፍለ ጦር በተለይ ከሰባት ፐርሰንት ኃይሏ መደምሰሱንና ተበታትኖ መጥፋቱን አስታውቋል። የልጅ እያሱ የንጉሥ ሚካኤል ኮር የአውደ ውጊያ መረጃዎችን እያደረሰ ሲገኝ ውጊያው ሙሉ በሙሉ ባለመጠናቀቁ ከዚህ በላይ ድሉ ሊመዘገብ እንደሚችል ይገመታል። በጣም አመሰግናለሁ እንግዲህ ይሄ ዛሬ በወሎ ግንባር የተገኘው ድል የአብይ አህመድ አገዛዝ ምናልባትም በአማራ ክልል እያደረገ ያለው እንቅስቃሴም እየከሸፈ መምጣቱን በቅርቡም አጠቃላይ በሆነ መልኩ ከክልሉ ለመውጣት የሚገደድ እንደሚሆን አመላካች ተደርጎ የሚወሰድ ይመስላል ለማንኛውም ምን ማለት ነው እንግዲህ ሰሞኑን የፋኖ እንቅስቃሴ የለም በአገዛዙ በኩልም ክልሉን ሙሉ በሙሉ ለመቆጣጠር ከጫፍ ደርሰናል የመከላከያ ሰራዊት አጠቃላይ የጸጥታውን ቁጥጥር ለእኛ አስረክቦ ወጣል የሚል የምስለኔው አስተዳደርን መግለጫ እየሰማን ባለንበት ጊዜ ነው። እንግዲህ እንዲህ አይነት ድል የተመዘገበው ምን ማለት ነው? መሳይ ለማጥቃት ይሄደ የመከላከያ ሰራዊት አጠቃላይ የአገዛዙ ጥምር ጦር እንደዚህ በተዝረከረከ ሁኔታ ተመጥቶ ሞርተሮችን በብዛት ድስቃዎችን በብዛት ስናይፐሮችን በብዛት አስረክቦ መበተኑ የስርአቱን መውደቅ ነው የሚያሳየው። ስርአቱ የመዋጋት ሞራል የሌለው ሁለት ክፍለ ጦር ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር ሰራዊት ተደምስሶበት ይህን ያክል ቁጥር ተተኳሽ በሃምሳ ሁለት ሺህ ተተኳሽ መሳሪያ በግማሽ ቀን የተማረከበት ኃይል ስናስብ የአገዛዙ ፀሐይ እየጠለቀች መሆኗን ነው የሚያሳየው። እነሱ እንደሚሉት ጀነራሎቹ፣ ኢታማጆር ሹሞቹ እንደሚሉት ፋኖ ተዳክመዋል እያሉ ባለበት ሰዓት እነሱ እየበዙ ጉልበታቸው እየጨመረ እየሄደ እንደሆነ መዋጋት አቅማቸው ደክሟል እያሉ ባሉበት ሰዓት በግማሽ ቀን ሁለት ክፍለ ጦር ሙሉ እየደመሰሰ ከተሞችን እየተቆጣጠረ ከተሞችን እየተቆጣጠረ ከፍተኛ የሆነ አስደናቂ ድሎችን እና ከተሞችን እየተቆጣጠረ በሚገኝበት በአሁኑ ሰዓት የፋኖ ኃይሎች ከዚህ በፊት ውህደታቸውን አንድ አድርገው ሁለቱ የፋኖ አደረጃጀቶች ውህደታቸውን አንድ አድርገው ውጊያ ቢከፍቱበት፣ ይህ ስርዓት አበበ እንዳለው የህዝብ ግንኙነት የሰሜን ሸዋ ህዝብ ግንኙነት አበበ እንደተናገረው አስክሬን ይዘን ነው እየዞርን ያለ ነው የተባለው እውነት መሆኑ ዛሬ በተግባር አረጋግጠናል። ስርዓቱ አልቆለታል፣ ከመቷል፣ ደክሟል። የሚተማመንበት ኃይል በተለይ አስራ ሁለተኛ ክፍለ ጦር የተባለችው ክፍለ ጦር በትግራይ ጦርነት ጊዜ ከፍተኛ ጀብዶ የፈጸመች የተባለች ኃይል በዛሬው ዕለት ብትንትማ ነው ይወጣው። ሰባ በመቶ ወይ ሙቷል፣ ወይ ቆስሏል፣ ወይ ተማርኳል። አጠቃላይ ሙሉ ትጥቃቸውን አስረክ ተመክበው በየገደሉ ተንጠባጥሮ ነው የቀሩት። አስክሬናቸው እንኳን በአሁኑ ሰዓት ገበሬው ነው እያነሳው ያለው። ስለዚህ ስርዓቱ ከፍተኛ ሽንፈት የደረሰበት። በእርግጥ ይህ ሽንፈት አምኖ ለመዋጥ ለመቀበል ፍላጎት የለውም። ምናልባት የድሀ ልጆች በየጉራንጉሩ፣ በየገደሉ፣ በየወንዙ፣ በየተራራውና በየሸንተረሩ እየወደቁ ቢገኙም ነገር ግን ስርዓቱ አሁንም ልክ እንደ ግብፁ ፈርዖን ህዝብ የልቀቅ ሲል እምቢ እንዳለው ተገዶ የሚለቅበት ጊዜ እየመጣ እንደሆነ ሊያውቀው ይገባል ማለት ነው የምፈልገው። መሳይ፣ እንግዲህ የዛሬውን ድል ጨምሮ በርካታ ሌሎች ተጨማሪ ድሎችን በዛው በወሎ ግንባር መመዝገባቸውን እየሰማን ነው። አሁንም ውጊያው አልቆምም። ተጨማሪ ድሎች ተጨማሪም የአውደውጊያ መረጃዎች እንደሚኖሩ እንጠብቃለን። በጣም ነው የማመሰግነው፣ እግዜር ይስጥልኝ። እኔ ማመሰግናለሁ።